ስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች፣ የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን አፈ ጻድቃን ውስጠ ኃጥአን በሚል ርዕስ የዘመኑ መንፈሳዊ በሽታና መሸፈኛ ስለሆነ እንማማራለን። የቅዱሳን አምላክ ኃያሉ መድሃን ያለሚስጥሩን ይግለጽልን። ልዑል እግዚአብሔር በዚህ በትንቢተ ኢሳያስ በምዕራፍ 48 ቁጥር 17 ላይ ታዳጊህ የእስራኤል ቅዱስ እግዚአብሔር እንዲህ ይላል እኔ የሚረባህን ነገር የማስተምርህ በምትሄድበትም መንገድ የምመራ አምላክ እግዚአብሔር ነኝ ብሏል። ስለዚህ ታዳጊያችን ልዑል ቅዱስ እግዚአብሔር በእውነት እንደቃሉ የሚረባህን ነገር ያስተምረን፣ በምንሄድበትም በስጋዊም ይሁን በመንፈሳዊ መንገዳችን እርሱ ይምራን። የወለላይቱ እመቤት ልጆች አፈ ጻድቃን ውስጠ ኃጥአን የሆኑትን ሰዎች እግዚአብሔር በደገኛው ነቢይ በኢሳያስ አንደበት በትንቢተ ኢሳያስ በምዕራፍ 29 ቁጥር 13 ላይ በወቀሳ መልክ ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከእኔ የራቀ ነው ብሏል። ወዳጆቼ አፈ ጻድቃን ውስጠ ኃጥአንን እግዚአብሔር በነቢዩ አፍ ለጽርቅ ሳይሆን ለተርእዮ ወደ እርሱ እንደሚቀርቡ በመታዘዝና በተግባር ሳይሆን በከንፈራቸው እንደሚያከብሩት እግራቸው በተቀደሰው ቤቱ እየተመላለሰ ልቦናቸው ግን ኃጢአትን እየማሰ እንደሚኖር እና እግራቸው በእግዚአብሔር ቤት የተተከለ ልባቸው ግን ከእግዚአብሔር የኮበለለ መሆኑን ተናግሯል። የሉል እግዚአብሔር ልጆች እስኪ አፈ ጻድቃን ወስጠ ኃጥአንን በተብራራ መልክ ከነምልክታቸው ወይም ከነባህሪያቸው እናያቸው ወይም እኛ በመንፈሳዊ ሕይወታችን አፈ ጻድቃን ውስጠ ኃጥአን ነን ወይስ እውነተኛ መንፈሳዊ ሰውነን የሚለውንም እንመልከት። ምክንያቱም አፈ ጻድቃን ውስጠ ኃጥአንነት የዘመኑ መንፈሳዊ በሽታና መሸፈኛ ስለሆነ አፈ ጻድቃን ውስጠ ኃጥአን ጽድቅን በአፋቸው ኃጢአትን በሰውነታቸው የተሸከሙ ሕጉን በአፍ እያወሩ ግን የማይተገብሩ ቅድስና በአፋቸው የሞላ ነፍሳቸው በስጋ ኃጢአት የምትጉላላ የማይቆርቡ ስለ ቅዱስ ቁርባን መለኮታዊ ጸጋ የሚዘግቡ ስለ ንስሐ እያወሩ እነሱ በንስሐ የማይኖሩ፣ ስለ ቅድስና እያወሩ በኃጢአት ስጋቸውንና ነፍሳቸውን የሚያስነውሩ፣ ስለ መንፈሳዊ ተጋድሎ እያወሩ በመንፈሳዊ ተጋድሎ የማይኖሩ እያስተማሩ የማይማሩ እየቀደሱ የማይቀደሱ ስለ ቅዱሳን ፋና ተጋርሎ እየተናገሩ ከቅዱሳኑ በጎ ነገር የማይማሩ ስለ ዝሙት ጸያፍነት እየተናገሩ በዝሙት ባህር የተነከሩ ስለ ሌብነት ኃጢአትነት እየመሰከሩ በሌብነት የሚዳክሩ ስለ ውሸት መጥፎነት ስለ መሳደብ ክብረነክነት እየመከሩ ውሸትና ስድብን የሚናገሩ ይቅር ተባባሉ ቂም አትቋጥሩ እያሉ በልባቸው ሰንኮፍ ቂም የሚያሳድሩ የሚያውሉ ሌሎችን ጸልዩ ትጠቀማላችሁ እያሉ እነሱ ከጸሎቱ የሌሉ ባልተሰጣቸውና በሌላቸው ጸጋ ወደ ቅዱሳኑ ልጠጋ እያሉ ራሳቸውን በፈጣሪ ፊት የሚያታልሉ የሚያውቋቸውን ሰዎች መንፈሳዊ ጸጋ እንደ ራሳቸው ዋጋ የሚያዩ የራሳቸውን ምሰሶ ኃጢአት ተሸክመው እየተንገላቱ የሰውን ጉድፍ ኃጢአት የሚመለከቱ የራሳቸው ግመል ስህተታቸውን ሳይሆን የሰውን ትንኝ ስህተት የሚታያቸው በራሳቸው ውድቀት በንሳ መነሳት አቅቷቸው የሌላው በንሳ መቆም የማያስደስታቸው ቀን ከሌሊት የተንኮል ጉድጓድ እየቆፈሩ በሰው ፊት ጻድቅ መስለው የሚኖሩ ከአባቶች በመጠጋት ተግባራቸውን ሳይወርሱ ወሬ ብቻ የሚያናፍሱ ለራሳቸው የማዘን ሳይሆን የመሰናክል ድንጋይ ሆነው የሌሎቹን አገልግሎት እንደ ዋጋቢስ የሚያዩ የሌሎቹን መልካም ስም በመጥፎ እያጠፉ ለራሳቸው መልካም ስም የሚለጥፉ እነሱ የሌሉበት ያላቀዱት ያልሰሩት ያልተገበሩት ያላዩት የፈጣሪ እጅ እንደሌለበት የሚያዩ ሰዎች ኃጢአት ሲሰሩ የሰውን ገልጠው የሚያነውሩ እነሱ ኃጢአት ሲሰሩ ጽድቅ እየመሰላቸው የማይፈሩ የሚሰውሩ ስለ ኃጢአት አስጠያቂነት እየተናገሩ እነርሱ ግን ያለ ሕግ ያለ ገደብ ኃጢአት የሚሰሩ የሰውን ሕይወት በመተት እያበላሹ ንሳ መግባት የማይሹ እውነተኛ ክርስቲያንን ለመምሰል የሚሹ የቤተ ክርስቲያንን ገንዘብ እየሰረቁ አገልጋይን ከቤተ ክርስቲያን የሚያርቁና በሌብነታቸው የሚመጻደቁ፣ ከላይ ሲታዩ ጻድቅ ውስጣቸው ግን ድቅድቅ የሆኑ፣ ከውጭ ሲታዩ ቤተ ክርስቲያንን የሚያገለግሉ ከውስጥ ሲታዩ ግን ቤተ ክርስቲያንን የሚያፈርሱ፣ በአንድ እጃቸው ወንጌል በአንድ እጃቸው ወንጀል የጨበጡ፣ ምእመናንን ከቤተ ክርስቲያን የሚያስወጡ ፖለቲካ ከሃይማኖት ጋር እንዲነካካ የሚታትሩ ምዕመናንን በዘረኝነት በብሔርተኝነት የሚለያዩ ግን አገልጋይ መስለው የሚታዩ እነዚህ ሰዎች አፈ ጻድቃን ወስጠ ኃጥአን ይባላሉ። በነገራችን ላይ ቅድስት ቤተ ክርስቲያንና የዋሁ ምዕመናን እየተጎዱ ያሉት አፈ ጻድቃን ወስጠ ኃጥአን በሆኑ ሰዎች ነው። ቅድስት ቤተ ክርስቲያን በምዕመናኑ ትሰራለች፣ ከውስጥ ግን በአፈ ጻድቃን በወስጠ ኃጥአን ሰዎች ትፈርሳለች። እነዚህ ሰዎች ከእግዚአብሔር ሕግጋት የሰዎች ምድራዊ ስርዓት ይገዛቸዋል። ለዚህ ነው ልውል እግዚአብሔር አፈ ጻድቃን ውስጠ ኃጥአን የሆነን ሰው በትንቢተ ኢሳያስ በምዕራፍ 29 ቁጥር 13 ላይ በሰዎች ስርዓትና ትምህርት ብቻ ይፈራኛል ያለው። መንፈሳዊ ሰው ሆነን አገልጋይ ሆነን የሚገዛን የሚያዘን የእግዚአብሔር ሕግና ስርዓት ሳይሆን የምድራዊ ሕግና ስርዓት ነው። የምንፈራው እግዚአብሔርን ሳይሆን ሰውን ነው። አፈ ጻድቃን ወስጠ ኃጥአን መሆን ፍሬ የሌለው የስንዴ ገለባ ማለት ነው። አፈ ጻድቃን ወስጠ ኃጥአን ሆነን መንፈሳዊ ፍሬ አልባ ከሆንን በመጨረሻዋ ሰዓት ፈጣሪ ፊት በነፍስ ራቆትነት እንቆማለን። ፍሬ የሌለውን ስንዴ ገበሬው ገለባውን በእርሻ ላይ በእሳት እንደሚያቃጥለው ሁሉ እኛም በቀራኒ እርሻ ላይ የተዘራን የክርስቶስ ስንዴ ስለሆንን ፍሬ ካላገኘብን ገለባ ከሆንን በማይጠፋ ሳት እንቃጠላለን። በዚህ በማቴዎስ ወንጌል በምዕራፍ 3 ቁጥር 10 ላይ ምሳር በዛፎች ስር ተቀምጧል፣ እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ ሳትም ይጣላል ተብሏልና። ምክንያቱም ገበሬው ክርስቶስ ሲዘራን ገለባ፣ ፍሬ አልባ እንድንሆን ሳይሆን ብዙ መንፈሳዊ የበረከት ፍሬዎች እንድናፈራ ዘላለማዊ መንግስቱን እንድንጋራ ነው። መልካም መሬት ከሆንን ግን በማቴዎስ ወንጌል በምዕራፍ 13 ቁጥር 8 ላይ እንደተጻፈው ሌላውም በመልካም መሬት ላይ ወደቀ፣ አንዱም መቶ፣ አንዱም 60፣ አንዱም 30 ፍሬ ሰጠ እንደተባለው እኛም መቶ፣ 60፣ 30 መንፈሳዊ ፍሬ እናፈራለን። አፈ ጻድቃን፣ ወስጠ ኃጥአን የልባቸው መሬት እሾህ ስለሚያበቅል እዛው ቁጥር 7 ላይ ሌላውም በእሾ መካከል ወደቀ እሾም ወጣና አነቀው ፍሬም አልሰጠም ይላቸዋል ጽድቅ እንዳይሰሩ ከልባቸው የሚወጣው የክፋት እሾ ስለሚያንቃቸው ፍሬ አልባ ናቸው እንዲሆኑትን ሐዋርያው ቅዱስ ጳውሎስ በቲቶ መልእክቱ በምዕራፍ 3 ቁጥር 14 ላይ ከወገኖቻችን ያሉ ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ በማለት ይለምናቸዋል በአሁን ጊዜ ብዙዎቻችን ማለት በሚቻል ደረጃ አፈ ጻድቃን ውስጠ ኃጥአንነት እያጠቃን ነው። በተለይ በቅድስት ቤተ ክርስቲያን በስልጣን በማዕረግ በተለያዩ አገልግሎቶች ያለነውን አፈ ጻድቃን ውስጠ ኃጥአንነት በሰፊውና በሚታይ መልኩ እያጠቃን ነው። ጥቂት የማንባል አገልጋዮችም አፈ ጻድቃን ውስጠ ኃጥአንን እኛው በኃጢአት ወድቀን በንስሐ ሳንነሳ ሌሎችን በትምህርታችንና በአገልግሎታችን ለማንሳት እንሞክራለን። እኛ አፈ ጻድቃን ውስጠ ኃጥአን ሆነን በአፋቸው ጽድቅ የሚናገሩትን በውስጣቸው የተቀደሱትን እንነቅፋለን። አፈ ጻድቃን ውስጠ ኃጥአን ስንሆን ከውስጥ ኃጢአትን እንደሸማ ለብሰን በአፋችን ጽድቅን እየተናገርን ራሳችንን በማታለል እንኖራለን። አፈ ጻድቃን ውስጠ ኃጥአን ስንሆን አንዱ ትልቁ ችግራችን ራሳችንን እንደ ጻድቅ ስለምናይ ምንኩስናው ክህነቱ፣ ማዕረጉ፣ አገልግሎቱ፣ ቅዱስ ቁርባኑ፣ የምንሰራቸው የበረከት ስራዎች እና ሌሎችን መንፈሳዊ ተግባራት ስለሚሸፍኑን ኃጢአታችንን አምነን አፈ ጻድቃን ወስጠ ኃጥአንነታችንን አውቀን ንስሐ አንገባም። ስለዚህ አፈ ጻድቃን ወስጠ ኃጥአን ስንሆን ሁልጊዜ እኛ ለሰዎችም ለእግዚአብሔርም ልክ ነን ብለን እናስባለን። አፈ ጻድቃን ወስጠ ኃጥአን ስንሆን ያለ ቦታችን ልንገኝ እንችላለን። ለምሳሌ በቤተ ክርስቲያን አገልግሎት እንገኛለን፣ በመንፈሳዊ ሥልጣንና ማይረግ እንገኛለን። ግን አፋችን ጽርቅ ይናገራል፣ ነፍሳችንን በኃጢአት ትሰቃያለች። ለዚህ ነው የብዙዎቻችን መንፈሳዊትና ጽርቃችን የተግባር ሳይሆን የአፍ የሆነው። በዚህ ምክንያት ነው የመንፈሳዊ ፍሬ አልባዎች ጸጋ ቢሶች የሆን ነው። መንፈሳዊታችንም መንፈሳዊ ዕድገታችንም በተግባር ሳይሆን በአፍ የሚነገር ሆነ። መንፈሳዊታችንም የታይታ ስለሆነ መንፈሳዊታችንም ህይወታችንም ጽርቃችንም በሰው ዘንድ እንደ ባህር የሰፋ በክርስቶስ ፊት ግን ሚዛን የማይደፋ ሆነ። አፈ ጻድቃን ውስጠ ኃጥአንነት እጅጉን ክፉና ለመንፈሳዊነት ነቀርሳ ስለሆነ በዚህ በሽታ ከተጠቃን ቶሎ ለመዳን ካቃተን ቢያንስ ቶሎ ለማገገም መሞከር አለብን። አውቃለሁ ከባድ እንደሆነ አፈ ጻድቃን ውስጠ ኃጥአን ከሆንን ከዚህ የውሸት የጥቅም የታይታ የሥጋይ ፍላጎት መንፈሳዊነት ለመላቀቅ ቢያስቸግርም አንድ ቀን እግዚአብሔር እውነተኛ ማንነታችንን ይገልጣል፣ ያዋርደናል። የአፈ ጻድቃን የውስጠ ኃጥአን ብዬ ከዘረዘርኳቸው ምልክቶች ውስጥ በጥቂቶቹ ከታመምን ወይም ምልክቶቹ ካሉብን ወደ እውነተኛው መንፈሳዊ ማንነት በአንዴ ለመመለስ ቢከብደንም እኛ የቆረጠ ልብ ካለን ክርስቶስ ከዚህ በሽታ ሊያድንን የታመነ ነው። ከአፈ ጻድቃን ከውስጠ ኃጥአን በሽታ ስንድን እውነተኛ መንፈሳዊ ማንነታችንን እናገኛለን። እውነተኛ መንፈሳዊ ሕይወት እንኖራለን። እውነተኛውን ክርስቶስንም እናያለን። በትክክልም መንፈሳዊ ጸጋና በረከቶችንም እናገኛለን። ያኔ የሚሰማን የነፍስ ሐሴት፣ የምናገኘው ጸጋ በረከት እንዲሁ ልነግራችሁ አልችልም። ስለዚህ ወደ ቀድሞ ማንነታችን፣ ወደ እውነተኛው መንፈሳዊነታችን እንመለስ። ለራሳችንም እየተሰናከለን አንኑር፣ ለሰዎችም የመሰናኪያ ድንጋይ አናኑር። በእኛ ኃጢአት የሌላው ጽርቅ አይጥፋ። ቅዱስ ዳዊት በመዝሙር 50 ቁጥር 19 ላይ አፍ ክፋትን አበዛ አንደበትም ሽንገላን ተበተበ ከሚለው ከዳዊት ወቀሳን አምልጥ። አፈ ጻድቃን ወስጠ ኃጥአን ስንሆን አፋችን ክፋትን ያበዛል፣ ውስጣችን በሽንገላ ይሞላል። ምክንያቱም ለራሳችን ያልሆነ ጽርቅና ማንነት ይዘን ስለምንኖር። በነገራችን ላይ ብዙዎቻችን ከእግዚአብሔር ጋር መገናኘት ያቃተን ወይም እግዚአብሔር በየትኛውም ሕይወታችን መልስ የነሳን ወይም ጸጋ በረከቱን ያራቀብን አፈ ጻድቃን ወስጠ ኃጥአን ስለሆንን ነው። አፋችንና ውስጣችን አንድ ስላልሆነ ነው። ወይም በአፋችን የምንናገረውን በሕይወታችን ስለማንኖር ነው። አሊያም አፋችንና ውስጣችን ልባችን ስለማይገናኝ ነው። ሌላው አፈ ጻድቃን ወስጠ ኃጥአን ስንሆን ቤተክርስቲያን እያገለገልን እየተገለገልን፣ በመንፈሳዊነት እየኖርን ሰዎች ያውቁናል። እግዚአብሔር ግን በብዙ ነገር በተሸፋፈነው አገልግሎታችን መንፈሳዊነታችን አያውቀንም። በመጨረሻም በማቴዎስ ወንጌል በምዕራፍ 25 ቁጥር 41 ላይ እንደተጻፈው እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ተብሎ እንደተጻፈው ይሆናል እጣችን። እግዚአብሔር ከዚህ ይሰውረን። ታስታውሳላችሁ? ይሁዳ ከአስራ ሁለቱ ሐዋርያት አንዱ ነበር ግን ይሁዳ አፈ ጻድቃን ወስጠ ኃጥአን ስለሆነ በአፉ የሚናገረውና በልቡ የሚያሰበው አንድ አልሆነም። በመጨረሻም ጌታችንን በሰላሳ ብር ሸጠው። ዛሬም እንደ ይሁዳ አፋችንና ልባችን ያልተገናኘልን አገልጋዮችና ተገልጋዮች ዛሬም ጌታችንን እንደ ይሁዳ የምንሸጥ ብዙ አለን። አንዳንድ ልባቸው የደነደነ አፈ ጻድቃን ወስጠ ኃጥአንን ከጥፋት መንገዳቸው እንመልሳቸው ብለን ብንመክራቸው፣ ብንገሥጻቸው አይመለሱም። ይባሱኑ እኛኑን እንደ አላዋቂ በመቁጠር እንደ ኃጢአተኛ በማነወር ሊመክሩን አሊያም በክፉ ሊናገሩን ይችላሉ። ስለዚህ ከስህተታቸው ከክፋታቸው፣ እየተመለሱ ሳይሆን እየባሱ ነው የሚሄዱት። ቅዱስ ጳውሎስ በሁለተኛ ጢሞቴዎስ በምዕራፍ 3 ቁጥር 13 ላይ ነገር ግን ክፉዎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ በማለት በሚገባ ገልጿቸዋል። አፈ ጻድቃን ወስጠ ኃጥአን ስንሆን በመንፈሳዊ ሕይወት አታላዮች ነው የምንሆነው። እኛ የሳትን ሌሎችንም በማሳትና ለሌሎችም የመሰናከያ ዓለት ነው የምንሆነው። ብዙ ሰዎች አፈ ጻድቃን ወስጠ ኃጥአን በሆኑ ሰዎች ይጎዳሉ። ለምሳሌ አሁን ባለንበት ዘመን አፈ ጻድቃንነትና ወስጠ ኃጥአንነት በጣም ስለተንሰራፋ ብዙ ሰዎች እየተጎዱ ነው። አንዳንዶች አባት በተባሉት በመንፈሳዊ ሰዎች ሌሎቹም በአገልጋዮች ብዙ በደልና ግፍ ይደርስባቸዋል። ግፍና በደል የደረሰባቸው ሰዎችም እኔ እኮ ካህን መስለውኝ ነው፣ እኔ እኮ መነኩሴ መስለውኝ ነው፣ እኔ እኮ አባት መስለውኝ ነው፣ እኔ እኮ መምህር መስለውኝ ነው፣ እኔ እኮ መንፈሳዊ ሰው መስለውኝ ነው ይላሉ። ግን እነሱን የጎዱት እነዚህ ሰዎች መንፈሳዊና አገልጋይ ቢሆኑም አፈ ጻድቃን ወስጠ ኃጥአን ናቸው። አፈ ጻድቃን ወስጠ ኃጥአን የሆኑትን ጌታችን በዚህ በማቴዎስ ወንጌል በምዕራፍ 7 ቁጥር 15 ላይ የበግ ለምድ ለብሰው ግን በውስጣቸው ነጣቂ ተኩላዎች ያላቸው ናቸው። ከላይ ሲታዩ የዋሁን በግ ይመስላሉ፣ ውስጣቸው ግን ተኩላ ነው። አፈ ጻድቃንና ወስጠ ኃጥአን ስንሆን ሁለት ማንነትና መገለጫ ነው የሚኖረን። አንደኛው ስንታይ፣ ስንናገር፣ ስናገለግል ጻድቃን እንመስላለን። ይሄ አንደኛው በውጭ ያለውና የሚታየው ገጽታችንና ማንነታችን ነው። ሁለተኛው ደግሞ በውስጥ ያለው የማይታየው ውስጣዊ ገጽታችንና ማንነታችን ነው። ስለዚህ ከላይ ስንታይ ጻድቅ እንመስላለን፣ ከውስጥ ግን የተኩላነት ማንነት ስለወረሰን ነጣቂ ነን። ጌታችን እንደዚህ ያለነውን ሰዎች ተኩላዎች ብቻ ሳይሆን ነጣቂ ተኩላዎች ነው ያለን። ብዙ አሉ አፈ ጻድቃን ወስጠ ኃጥአን ሆነው የሰዎችን እድልና ህይወት የነጠቁ አፈ ጻድቃን ውስጠ ኃጥአን ላለመሆን በራሳችንና በክርስቶስ ፊት ቃል እንግባ። በእውነተኛው መንፈሳዊ ማንነትና በክርስቶስ ልጅነት እንኑር። በሶስተኛ ዮሐንስ በምዕራፍ 1 ቁጥር 11 ላይ ወዳጆ ሆይ በጎ የሆነውን እንጂ ክፉን አትምሰል፣ ተብሎ እንደተጻፈው በጎ የሆነውን እውነተኛ መንፈሳዊ ህይወት እንጂ አፈ ጻድቃን ውስጠ ኃጥአን ከመሆን ሉል እግዚአብሔር በቸርነቱ ይጠብቀን። በቀጣይ በሌላ ርዕስ እንገናኛለን። ያስተማሪን የመከረን የአባቶቻችን አምላክ ሉለ ባሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ጸሐይ መንበረ ስላሴ ንግስተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።